ጴጥሮስ ለማኙን ምን አለው? ጴጥሮስና ዮሐንስ በጸሎት ሰዓት ወደ ቤተ መቅደስ ይሄዱ ነበር። ወደ ውበቱ በር ሲቃረቡ፣ ከመወለዱ ጀምሮ አንካሳ የሆነ ሰው ገንዘብ ይለምን ነበር። የሆነ ነገር ለመቀበል እየጠበቀ ጴጥሮስንና ዮሐንስን ተመለከተ። ጴጥሮስ ግን ዓይኑን ወደ እርሱ አተኩሮ በሥልጣን ተናገረ። ጴጥሮስም ወደ እኛ ተመልከት አለና ሰውየው ሙሉ ትኩረቱን ሰጣቸው። ብር ወይም ወርቅ እየጠበቀ ሰውየው በተስፋ ጠበቀ። ጴጥሮስ ግን ብርና ወርቅ የለኝም፤ ያለኝን ግን እሰጥሃለሁ በማለት ኃይለኛ ቃላት መለሰ። ከዚያም በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ሂድ በማለት ተናግሯል። ወዲያውም ጴጥሮስ ቀኝ እጁን ይዞ አስነሳው። የሰውየው እግሮችና ቁርጭምጭሚቶች ወዲያውኑ ተጠናክረዋል። ተነስቶ ተራመደ እና በደስታ መዝለል ጀመረ። እየተመላለሰ፣ እየዘለም፣ እግዚአብሔርን እያመሰገነ ከጴጥሮስና ከዮሐንስ ጋር ወደ ቤተ መቅደስ ገባ። ይህ ተአምር ሰውየውን ለማኝ ብለው የሚያውቁትን ሁሉ አስገረመ። ሰዎች በተፈጠረው ነገር ተደንቀው ተሰበሰቡ። ጴጥሮስ አጋጣሚውን ተጠቅሞ ስለ ኢየሱስና የመፈወስና የማዳን ኃይሉን ለመስበክ። በአንድ ወቅት ተስፋ የሌለው ሰው የእግዚአብሔር ጸጋና ኃይል ምስክር ሆነ።